ስታይሉላ ትልቅ በደል ሰርተህ ይቅር ብሎ አያውቅም። አድርጎልኝ ያውቃል። አትቀበለው እንኳን ተደብቀ ተከታተለው። ደስታውን ሳይጨርስ እንኳን የውሬ አንድ ነገር እንዳያደርገው ረን የተቃጠልኩኝ በእናንተ ምክንያት አይዙዝና ጠፋ። ሞገስ አልሞተም ማለት እምትበይው እምጠጪው ነገር የለሽም አለ። እሱን ከገደልሽ በኋላ ቤቱን እንደሚገዛልሽበት ምን አድርገን አልነው። ብሩኬ ከሕክምናው ተመልሶ መጣ። ዳጣ እና ቅድስት ያዩትን ነገር ማመናቃጣቸው። ምክንያቱም ባይናቸው ሲፈልጉ የነበሩት ምሳሌ ነው። ምሳሌ የት ገባች እያሉ በፍለጋ ላይ እያለቀሱ ይገኛሉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ክፍል ምሳሌ ስልሳ አምስት ተለቀቀ። ወደ ክፍል ስልሳ አራት ስንመለስ ሞገስ ከዝና ከላከው ጋርድ ጋራ ተያይዞ ነበረ ያለቀው ተከትለሽ እኔ ከያዝኩት በኋላ አንቺ ደግሞ ከፊት ሸፈነ ታደርግኛለች በማለት ዳጣንም ሲናገራት ነበር። ዳጣም ግን እየፈራችን ቢሆን ዝና ይሆናል ብትልም ዝና በፍጹም ፊት ለፊት ነው የሚመጣው፣ አይደበቅም እያላት ነበር እና እሱም እንደያዘው ዳጣም ተከትላት ሄዳለች። እሷም ይዛ ሄዳ እሱም እንግዲህ ማን ነው የላከ ከየት ነው የመጣው ማን ነው ዝና ነው እየተከተለ የነበረው እያለው ነበር እሱም ግን አይኔ ብቻኔ ዝና ገና ከቤት አልወጣም እያለ እውነቱን አውጣ ሲለው ነበር እጅ ወደ ላይ ሲል እጅ ወደ ላይ ብሎ ሽጉጡን ያቀባብልበታል እሱም ከመሞት መሰንበት ይልና ሁሉንም ነገር ይናገራል እንዳጣም ከፊቱ ትመጣላይ በዚህን ነበር ማለት አንተ ለምንድን ነው እንትን ያልከው እያለችው ነበር እና እሺ ይላል እሺ ደግሞ ትላለ ትለዋለች በዚህም ስልኩን ይቀማዋል ስልኩን ቀምቶ እንግዲ አሁን አንዴ ይሰጠዋልና እሱም ይወድቃል ትከሻው ጋ ሲመታው ትተውት እየሮጡ ዝና እየተከተለ ሊሆን ስለሚችል አሁን እናምልጥ በማለት የልጁንም ስልክ ቀምቶት ለ ዳጣ ይሰጣታል። መስመሩን አውጪ ይሄንን ስልክንኪ ይሻው ታዩ ይሻው ተጠቀሚበት ይፈስላል ደስ የሚል ነው ብላ ስልኳን ይዛ እሷም እየሮጡ ይሄዳሉ ማለት ነው። እንግዲህ ዛሬ ነገ ብሩኬ ለመምጣት ዝግጅት ላይ ስላሉ እሷም ወደ ቤቱ እሱም ወደ ባለቤቱ ሉላ ጋ ሂዷል። ሉላ ጋ ሲሄድ ፊቱም ብዙም ደስተኛ አይደለም። ምን ሆነክ ነው እያለችው ነበር ሁሉንም ያደረገውንም ማን ነው ዝና የላከውንም፣ ይነግራታል ለሉላ። ሉላም በቃ እዚህ ተቀምጠን መቼም ቢሆን እሱ ሰይጣን ነው እንትን ሊለን አይችልም፣ ማን ነው ሊያስቀምጠን አይችልም። ስለዚህ አገሩን ለቀን እንሄድ ትለዋለች። እሱም ወንድ ልጅ ቆረጠ፣ ከአሁን በኋላ እስከ መቼ ፈርቼ እኔ ተሳዳጅ፣ እሷ አሳዳጅ ሁነን የምንቀጥልበት ከተወለድኩበት፣ ካደግኩበት ሀገር የምለቅሰው አይደለሁም ብሎ ያ ሞገስ የሚፈራው የሚወርቀው ሞትን ለመጋፈጥ ዝግጁ ነኝ በማለት ልቡን አሳምኖታል። ወንድ ልጅ ቆረጠ ብለዋል ማለት ነው። በዚህም ሉላ አይበቃ እኛ እሱ ዝግ ሆኖ ምንም እንደዚህ እንትን ሌለን አያስችልም፣ አያስቀምጠንም እያለ ይህን እንድትይኝ አልፈልግም። አይዞህ፣ እኔም ከጎንህ ነኝ እንድትይኝ ነው። ካሁን በኋላ ወይ ይገለኛል ወይ ይገለዋለሁ። እኔም አንድ ነፍስ ነው ያዝኩት፣ እሱም አንድ ነፍስ። ሁሌ እንደፈራሁና እንደተሳደርኩ አልኖርም፣ ፊት ለፊት እገጥመዋለሁ የሚል ውሳኔውን ወስኗል ማለት ነው። ዝን ማነው ሞገስ። እሱም ይህን እያላት፣ ሉላም እያዳመጠች ነው። ከአሁን በኋላ አንቺን የሚወስደው ሙቼ ነፍሴ ስትወጣ ብቻ ነው እያላት ነበር። እሷም ከአሁን በኋላ እኔ ራሴን ማነው መከላከል እንኳን ቢያቅተኝ ራሴን ማጥፋት አይቃተኝም። ስለዚህ ከሱ ጋር ከሚሄድ ሞቴን መርጣለሁ፣ ራሴን አጠፋለሁ እያለች ትለዋለች። እሱም ወንድ ልጅ ቆረጠ። ካሁን በኋላ እኔም ፊት ለፊት እጋፈጠዋለሁ እንጂ እሱን እየፈራሁኝ በፍጹም አልሄድም ብሎ ወደ ውሳኔው ገብቷል ዳጣና ቅድስቴም ብሩክ ሊመጣ ነው ብለው ቤቱን ቧ እያረጉ እየጨፈሩ በቃ ዘና እያሉ ነው። ነገር ግን በህልሜ ነጭ ለብሳ አየኋት ተኝታ ስትላት በቃ መላእክት ሆና አርጋ ነው እያለች ታሹፍ ነበረ። ማነች እንዳያጣ ማለት ነው። እና ይህን እያሉ ጭፈራ አስተምርኝ እያለች ዘመናዊ ጭፈራ እየጨፈሩ ሳልበረ ወደ ማህሌትና ወደ ማን ነው ዝና ጋር ስንሄድ፣ ዝና እንግዲህ ያ የላከው ሰው ስልኩም አይሰራ ስልኩም፣ ምክንያቱም ቀምቶታል። ሞገስ እና ሲደውልለት አይሰራም። የምታመጫቸው ሁሉ እንዳንቺው እንዳንቺው አይነት ናቸው። አንቺ ነሽ እንደ እንደ ቫይረስ የምታስተላልፌባቸው እንደምን አጠፋው፣ ዝና እያለችው ነበረ። እንገዛ ያን እያለች ልጁ ስልኩም አይሰራ እያለኝ ነበርና እንግዲህ ልጁን አገኝቶ እንትን ሲለው ደብድቦ ሆስፒታል አስተኝቶታል፣ ማለት ነው። ብሎትም ነበረ እንደዚህ እንትን ካለ እንደምደበድብህና እንትን እንደምትል ብርም አይደል በሱ ፍተራ አንተን ነው ምገልህ እያለ ነበር ሲፎክር፣ የነበረው አቶ ዝና ማለት ነው። እንግዲህ ማለት ወደ ዳጣ ጋ ስትሄድ፣ ዳጣም ቤት ዝና እገዛልሻለሁ፣ ብቻ ሞገስ ይሙት፣ ሞገስ ከሞተ ቤት እንደምገዛልሽ ነው። እናም ከዝና ጋር ይሄንን አውርታ ተነጋግራ ሞገስን ማስገደል አለብሽ እያላት ነው። እሷም እሱን ለማስገደል ነው። ብሩክ ግን ጀግና ነው እያለ አጨበጨብኩለት እያላት ነበረ። እንዴ እንዴት እሱ እኮ ከመጣ በጣም ቂመኛና ሀይለኛ ነው አይተኛልህም አሁን ሲመጣ አስክሬኑን ወይም ልጁ ድና ትመጣለች እያለ ነበረ እሱ ግን እሱን እወደው ነበር በፊት ትላለች አይ እሱን አትወጭውም ንብረቱን ነው የምትወጭው እያላት ነበር እወደው ነበረ እያለች ነበረ ስትል የነበረው እንደ ግና እኔ እንደውም እንደዚህ ፊት ለፊት የሚጋፈጥ ሰው ነው የምፈልገው እያለኝ ነበረ ሲላት የነበረው ማለት ነው። አዎ አይፈራም፣ አይተኛልህም። ስለዚህ ቅድሚያ እኔ ሞገስን ማጥፋት አለብኝ። ታጠፋሽ ቤቱም እንደሚገዛልሽ ይሄ ቃሌ ቃሌ ነው። እስከ ዛሬ የሚሰጣትን ብር ሁሉ እየመዘገበ ቸግ እያደረገ ነው እየሰጣት ያለው ነገር ግን ሞገስ አልሞተም ማለት አንቺ የምትበይው የምትጠጩው ሁሉ ነገር አጣሽ ማለት ነው። እያላት ነው ምክንያቱም ይሄን የሚሰጣትን ገንዘብ ሁሉ እየመዘገበ ነው። ነገር ግን ሞገስ መሞቱን እንደምገሌ እንትን በይ ሲላት እገድለዋለሁ፣ አስገድለዋለሁ ጊዜ ብቻ ትንሽ ስጠኝ እያለች እንግዲህ እየፎከረች ነው ያለችው። ይህንን ሲላት እሺ ብላ ተስማምታ ትሄዳለች። ወደ ኤፍራታ እህቷ ጋር ስትሄድ አሁንም ሞገስን ለመግደል አስቤያለሁኝ፣ ሞገስን ከገደልሽ ቃል ገባልኝ፣ ስለዚህ ቤት ይገዛልኛል እያለች ለኤፍራታ ትነግራታለች። ኤፍራታ አሁን ላይስ ምክር እየመከረቻትም ነው። ቤት እሱን ምን ያክል ታምኔዋለች? አንቺ ሰው አስገድሎ ቤት የሚገዛልሽ እንዴትስ? ዝናን ታምኔዋለች? ዝና በጣም ጀግናና የሚታመን ሰው ነው፣ የስራ ሰው ነው፣ የተግባር ሰው ነው እያለች ማህሌትም፣ የዝናን ወሬ እየተቀበለች መጨረሻ ላይ ግን የምትጎዳው እራሷ ማህሌት ናት። በራሷ መንገድና በራሷ አላማ የማትሄድ ናት። አሁን ላይ ግን እየመከረቻት ነበር፣ እሷል ምክሯንም ልትቀበል ፈቃደኛ አይደለችም። እንግዲህ እንዳጣ ደግሞ የማንነት ጥያቄዋ ሁልጊዜ በቤተሰብ ጥያቄ ማለስ ለኝ ተጥዬ የተገኘሁት በማለት ሰፈሩን ፍለጋ ሄዳ፣ እንግዲህ ሰፈሩ ደግሞ ፈርሷል። ሁሉም ነገር የት እናገኘው በማለት ሰፈሩን ቢያዩ ሊያገኙት ፍቃድ አደሉም አይደሉም። ቤቱ ሁሉ ስለፈረሰ ስታይ ዳጣ በለቅሶ ይሄ ነበር በቃ በድስንትን ፈርሷል እያለ ጭንቅላቷን ይዛ እያለቀሰኝ ነበር። በቃ ተረጋጊ፣ ከዚህ ሰፈሩ ጠፍቷል ማለት እነሱ ጠፉ ማለት አይደለም፣ እያለ ሞገስም እያረጋጋት ነበረ ያለው። ማለት ሁሉንም ነገር ከዝና ጋር አውርታ ጨርሳ ቤቷ ስትመለስ ኤብራታን ምን ሆነሽ ነው ፊትሽ ስጥላት፣ አሁንስ ደከመኝ እያለች ነበረ። በእርግጥ አዎ ግን እኮ እኔ ሁሉንም ሳስበው መንገድ በእሱ እጅ እንዳጠፌ ነው በዝና እያለቻት ነበረ። እንደዚያ አት በይኝ እባክሽን እያለች ነበረ። በዚህም ጊዜ ኤፍራታ እንግዲህ ውጭ ተፋች ስትላት የነበረችው ግን እኮ በጣም ትልቅ ጥፋት አጥፍተሻል። ምክንያቱም ከማን ነው ብሩክ ጋር መለየት አልነበረብሽም። ብሩክ ደግሞ በጣም ይወድሽ ነበረ። እኔ ግን አንድ ጥያቄ አለኝ ሲመጣ ይቅርታ ጠይቀሽ ታረቂ እያለች መልስ ትሰጣታለች። የመድረሽ እና ይህን የምትይኝ አንቺ አልነበርሽ አብሬ ስትገፋፍኝ የነበርሽ እንደወጣ እያለቻት ነበር። ምክንያቱም በራሷ ስለማትመራ ማህሌት ይሄን ስትል ነበረ። እሷም እንግዲህ ይሄንን ብላት ሳለ ይሄን እያልሽ ነው እንዲያውም አካራያችን ራሱ በጣም ስገባ ስወጣ እንትን እያለች ነው እያለቻት ነበር እያየች እና የተቆጣች ነው ስትላል ነበረ። በቃ ምንድነው እምትይው እንደውም ላንቺ ልክ እገለዋለሁ እያለች አን ነበር። ማን ነው የምትገለው? ሞገስን እንግዲህ ወደ ሉላና ሞገስ ስንመጣ ሞገስ ዛሬ ይመጣል ብሩክ እያለ ነበረ። እና ታዲያ ለምን ሄደህ እንትን አትለውም እያለች ወደ ዳጣ እና ቅድስቴ ስንሄድ እንግዲህ ብሩክን ለመቀበል ሽር ጉድ እያሉ ቅድስቴም እንግዲህ ፏበከን እያለች ነው ያለችው። እሷም ይህንን ካለባበሰ ዘና ፈታ አካለች በኋላ አረበቃስ ነው እያለች ነበረ። ዳጣም እንግዲህ ከእሷ ለመሌት በጣም እንትን ነበር ያለችው እና ይስኪት አቀባቢ ብትላት ምን አጥቦ ነው የሰራኝ አልፈልግም እያለ አንቺን ያገባ ስትላትም እኔን ያገባማ ታድሏል። የሜካፕ ወጭ ቀነስኩለት እያለች ነበረ። ሉላ ጋር ስንሄድ እንግዲህ ሞገስም አልቀበለውም፣ አልሄድም እያለ ነበር ነበር። በዚህ እንግዲህ እሱም ይህን እያላት ሁለቱ ናቸው የሚሄዱት ዳጣና ማነችም ቅድስቴ ማለት ነው። ለመሄዶ ወደ የተነሱት እሱ ወደ ብሩኬ ጋር ማን ነው ወደ ሉላ ጋር ስንመጣ ለምን አትሄድም፣ ለምን አትሄድም እያለኝ ነበር። እኔ ብዙ ነገር ነው ያሳጣኝ እያላት ነበረ። ሉላም አንተ ግን ብዙ በድልኸው ይቅርታ አላደረገልህም እያለች ነበረ። እንግዲህ ከማሌት ጋር ብዙ ነገር ሰርቶ ብዙ ነገር ይቅር በላይ ብሎ ብዙ ነገር አድርጎለት ይቅር ብሎኛ ቃል አላስታወሰና እኮ ይህ እሱም ይህን እንትን ብሏል፣ አንተም ይቅር ልትለው ይገባል። ያውሬ ደስታውን እንኳን ሳይጨርስ መጥፎ ነገር እንዳያረገው ቢያንስ ከሱ ጋር እንኳን ባቆን ከጀርባው ከጎን ሁነ ልትቆምለት ይገባል እያለችው ነበረ። ሉላም ይህንን እያለ እሱም ፍጹም አላድርገውም እያለም ነበር። እኔም ይኸው ተመልሼ መጥቻለሁ። እሱም ያኔ ለልጁ ሲል ነው ያንን ሁሉ ያደረገው እያላት እያለችው ነበር። እንግዲህ ቄጥ ማንስ ዳጣና ቅድስቴ ማሌት እና ዝና ቦሌ እንሄዳለን ብለው ተቀጣጥረዋል። ለምንድን ነው እንደሄደ ይህን ያሉት? እዛ እንግዲህ ብሩክ ማን ነው ሞገስን እናገኛለን በማለት እንግዲህ እዛው ለማስገደል ነው እንሄዳለን ብለው የተቀጣጠሩት ማለት ነው መሄድ አለብን። እዛ ሲወጡ እንግዲህ ሞገስን ሞገስ ደግሞ ራሱን ቀይሮ ነው መሄድም የሚችለው ልክ እንደባለፈው ማለት ነው። ይህን እያለችው ነበረ ሉላም ና፣ እሷም አልሄድም እያለ ነበር። መሄድ አለብህ እንዳያጠቃው ስትል፣ ወደ ቅድስቴና ዳጣ ስንመለስ እንግዲህ ወደ ቦሌ ደርሰው ብሩክም እየመጣ ነበር። ግን ሲፈልጉ ምሳሌ ካይናቸውም የለችም። ምሳሌ እያሉ ለቅሷቸውን እንትን እያሉ ነበር፣ የት ገባች እያሉ። እውነት ለመናገር እንኳን እነሱ እኛም ደንግጠናል። ምሳሌ መሞት የለባትም፣ ምክንያቱም ብዙ መስዋዕት እንተከፍሎበታል ድና መምጣት አለባት። ይመስለኛል ሰፕራይዝ ሊያደርግ ደብቋት ነው ብዬ አስባለሁ እንደኔ። ወይንም ፊልሙ ሊያልቅ ይሆናል። ሞቴ ከተባለ ፊልሙ ያልቃል ማለት ነው። ባይ ባይ።